በአዲስ አበባ ከተማ አስተዳደር የተጀመረው የኮሪደር ልማት በተለያዩ የክልል ከተሞችም እየሰፋ ዛሬ ላይ ውበትን እየተላበሱ ከተሞችም እየተዋቡ ይገኛል። በዚህ በሐረር ከተማ ላይ በከፍተኛ ሁኔታ እነዚህ መንገዶች ተውበውና ተሰርተው ይገኛሉ። በተለምዶ አራተኛ ተብሎ የሚጠራው አካባቢ ላይ 15 ኪሎ ሜትር ርዝመት ያለው የመንገድ ኮሪደር ልማት እንደዚህ ተጠናቆ ይገኛል ማለት ነው። ወደ ታች ሁለት መኪናዎችን ማስተናገድ የሚችል እንዲሁም ደግሞ በተቃራኒው መስመርም እንደዚሁ ሁለት መኪናዎችን ማስተናገድ የሚችል የመንገድ መሰረተ ልማት የእግረኛ መሰረተ ልማት ግራና ቀኙ ላይ ደግሞ የእግረኛና እንዲሁም የሳይክል እንዲሁም ግሪነሪ ስራዎችም የተሰራበት ነው ማለት ነው። አንደኛ የግረኛ መንገድ አልነበረም፣ ዜብራ ምናምን አልነበርም። ሰውና መኪና እኩል ነው አስፋልት ላይ የሚሄደው አደጋም ነበረ በፊት። አሁን ግን እንደምታዩት ው ሰውም ራሱን መንገድ ይዞ ነው የሚሄደው። ሳይክለኛም ካለ የራሱን ይዞ ነው የሚሄደው። ኢቭን እኔ አሁን ለወክ ነው የወጣሁት። ለምን ሐረር ውስጥ ወክ ማድረግ አይቻልም ነበር። እያንዳንዱ እንቅስቃሴያችን ያችን ጋሪ ጋር እየተጋፋ ነበር የምንጓዘው። በተለይ ደግሞ ተማሪዎን እንቅስቃሴ ማድረግ አይችሉም ነበረ ያለ ትራንስፖርት ማለት ነው። አሁን ከላይ ከኤስኦኤስ ወይ ከሜሽን ጀምሮ በዚህ በኮሪደር ልማቱ እስከታች እስከ ሸዋብር ድረስ ያለ አንዳች ከልካይ ህጻናትም

ዓይነ ስውራን ዜጎችም መንቀሳቀስ የሚችሉበትን መስመር የተገነባበት ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ የተሰሩ የመንገድ ዳር መብራቶችም ደግሞ በተለይ በዚህ አካባቢ የሚኖረው ማህበረሰብ እሴት፣ ባህልና ትውፊት የሚገልጹ ናቸው ማለት እንችላለን። እነዚህም ስራዎች እንግዲህ እዚሁ በክልሉ ባሉ ወጣቶች በተደራጁ ወጣቶች የተሰሩ መሆናቸው እንደዚሁ ያገኘነው መረጃ ያመላክታል። በአብዛኛው እዚህ ከተማ ላይ ችግራችን ምንድነው? መብራቶች በሚበላሹበት ጊዜ በቀላሉ መብራቶችን መጠገን አይቻልም ነበር። እነዚህ መብራቶች ያንን ችግር የፈታ ነው ማለት ነው። እነዚህ መብራቶች በቀላሉ ለመጠገን የሚመቹ በቀላሉ ለማንቀሳቀስ የሚመቹ እንዲሁም ደግሞ በራሳችን አቅም ሆሉን በከተማው በሚገኝ በክልሉ በሚገኘው በመካከለኛ ኢንዱስትሪ እንዲሠራ ስናደርግ የገጠማውን ስራ የማደሱን ስራ በቀጣይ የማስተዳደሩን ስራ ደግሞ የሚሰራው በመዘጋጃ ቤት ውስጥ ያለ የኤሌክትሪክ ዲፓርትመንት ነው። እነዚህን ስራዎች እየሰፉ መምጣታቸው በየክልሉ ያለውን የልማት እንቅስቃሴ ከማሳደግ ጎን ለጎን እንደ ሐረር በመሰሉ ከተሞች ደግሞ በተለይም ጀጎል ግንብል ሊጎበኙ የሚመጡ ዜጎችንም ተጨማሪ ውበትን ማግኘት የሚችሉበትን ምድን የሚፈጥር ነው። ምንቆጭ ነበረ አሁን ለውጡ ከመጣና የመንገዶች ሁሉ ከተሰራ በኋላ መንገዶቻችንም በእውነት ንጽህናቸው ዛሬ ተኝተ ትበላበታለህ። ቀደም ሲል እዚህ ማንም ሰው እውነት የኔ ነው ብሎ የሚይዘው ሰው የልነበረም። የክልሉ ነዋሪዎችና የከተማው ነዋሪዎችም ጭምር ለእነዚህ አይነት የኮሪደር ልማት ስራዎች ደግሞ በተሳትፎ ትልቅ አስተዋጽኦ እንዳበረከቱ ያገኘ ነው መረጃም ያመላክታል። እዚህ አካባቢ በሚሰሩ ስራዎች ላይ ለምሳሌ ቀጥታ ተሳትፎ አድርጓል በዚህ እግረኛ መንገድ ላይ ፊትለፊታቸው ያለውን የእግረኛ መንገድ በራሳቸው ወጪ በመተካት እንዲሁም ደግሞ ወደ ግቢያቸው የሚያስገባውን መንገድ ለመኪና አመቺ እንዲሆን ከማድረግ አኳያ የራሳቸውን ወጪ ሸፍነውን የሰሩት ማለት ነው። በክልሉ ወደ 22 ኪሎ ሜትር የሚሆን በከተማና በገጠር እንደዚሁ የኮሪደር ልማት ስራዎች እየተከናወኑ የሚገኘው ለኢቲቪ ለተጠናቀረው ዘገባ አቤል ሙሉጌታ ሐረር